ጠያቂውና መድረክ አጋፋሪው አብይ አብይና አምባሳደሩ አዎ ይህ ከሰበርም በብዙ ይልቃል የጉዳያችንን መጠሪያ አብይ ስንልም ማንጠልጠያውንና የሀገሪቱን ትልቁ መጠሪያ ከፊት ማስቀደም እንዳለብን ዘንግተን አይደለም ነገሩ ትንሽ ስትከተሉን የበለጠ ግልጽ እየሆነላችሁ ይሄዳል ቀኑ ዕለተ ማክሰኞ ህዳር 9 ቀን 2018 ዓመተ ምህረት ነው። ከቀኑ 8 ሰዓት ከማሌዥያው ጠቅላይ ሚኒስትር ጉብኝት በፊት ከቡድን 20 አባል ሀገራት የመሪዎች ስብሰባም በፊት የእኛው ጠቅላይ ሚኒስትር ከሲንጋፖሩ ጠቅላይ ሚኒስትር ጋር ቁጭ ብለው ወግ ከመያዛቸው ቆይታ ሲያደርጉ ከማየታችን ቀደም ብሎ ነው ብቻም አይደለም። እጅግ በጣም ብዙ ዓመታትንም ርቀን ልንነጉድ ነው። መሪ ሆነው በካቢኔዎቻቸውና ባለስልጣኖቻቸው ፊት ጠያቂና ጋባዥ ሆነው ከመቅረባቸው ዐሥራ አንድና ዐሥራ ሁለት ዓመታትንም ቀድሞ በሰራተኞቻቸው ፊት ጉምቱን አምባሳደር ጠያቂ ሆነው የምናያቸውን ዋና ዳይሬክተሩ አቶ አብይን አስታውሰን ክምችታችንን በርብረን ደግሞም ዛሬ ከ11 ዓመታት በኋላ ድጋሚ አምባሳደሩን እኛው ጋብዘን የትላንቱን የአቶ አብይና የአምባሳደር ዲና ሙፍቲን ቆይታቸውን እየመዘዝን በዛሬ መነጽር እንድናይ ደግሞም እንድናነጽር በጋበዝናቸው መሠረት ተገናኘን። የያኔው ጠያቂ አቶ አብይ በጠያቂነታቸው ብርቱ ጋዜጠኛን በሚያስንቅ መልኩ የማያነሱት የምድራችን ጫፍ የማያነሱት የዓለማችን ክፍል የለም። የሲንጋፖሩን መሪ አስቀምጠው የሀገራቸው ልምድ ከሚጠይቁት መሪ በፊት ዓለምን የሚያነሱና የሚጥሉትን አቶ አብይ እንመለከታለን። የአፍሪካን የኢኮኖሚ ግብግብ ከደቡብ አፍሪካ፣ ግብፅና ናይጄሪያ ጋር አያይዘው እየተነተኑ ጥያቄያቸውን ለአምባሳደሩ ይወረውራሉ። ወደኛው ቀጠና ይበልጥ ቀረብ ብለውም የኬንያን እና የኛኑ የኢኮኖሚ ሁኔታ ይመዛሉ። በአካባቢያችን ያለውን የፖለቲካ አለመረጋጋትም ይመዙና በአካባቢያችን ሁነኛ አለቃ መጥፋቱን እንደ አንድ ምክንያት ያነሳሉ። ያ እልቅናስ መቼና እንዴት ይፈጠራል ሲሉ አጥብቀው ይቆጫሉ፣ ይጠይቃሉ። ወደ መካከለኛው ምስራቅም ይሻገራሉ። ልክ የዛሬን ጉዳይ አንስተው የሚተነትኑና የሚጠይቁ ይመስል የሱዳንን ጉዳይ እዚሁ ላይ ያክሉበታል። ቁጭ ዛሬ ላይ እየተነበዩ ይመስለንና ልንደነግጥ ሁሉ እንችላለን። ትንሽ ራቅ እናድርገው ይሉና ደግሞ ወደ አውሮፓ ይሻገራሉ። ወደ ኤዥያና አጠቃላይ የአፍሪካ የወቅቱን ሁኔታ ያነሳሉ። እንደ አፍሪካ በእኛና በኤዥያ መካከል ክፍተት የማስፋትን የያኔው የዓለም ሙከራዎችም ይጠቅሳሉ። አሁንም ትንሽ ይበልጥ ራቅ እንበል ይሉና የፓስፊኩን የኤዥያና አሜሪካ አጨዋወት ይጠይቃሉ። ደግሞም ይጠይቃሉ ደቡብ ኤዥያን፣ ወደ ደቡብ አሜሪካም ሄደው የነ ብራዚልን ጉዳይ ደግሞም መለስ ሲሉና የእኛኑ የውጭ ጉዳይና ዲፕሎማሲ ደፈር ብለው ይጠይቃሉ እውነት ተቋማዊ ነውን ሲሉም፣ እንደ ብርቱ ጋዜጠኛ ጠጣሩን ጥያቄ እንደ ጎበዝ ቡጢኛ ይሰነዝራሉ። እረ ምኑን ዘርዝሬ ልዝለቀው። ብቻ ትላንትን ከዛሬ ጋር የገመደ ቆይታም መቅደምም ነው። በመሪው የያኔው አቶ አብይ በጉምቱ አምባሳደርና በጋዜጠኛው መሐመድ መካከል የተደረገውን ሶስታ ቅዳሜ አመሻሽ ላይ በሐሳብ ሜዳችሁ ላይ ጠብቁ። ብዙ የምንኮመኩመው በብዙ የምንገረምበትንና እኛም እንደ ታዳሚ ያተረፍንበትን ቆይታ ነው ወደ እናንተ የምናደርሰው። እርሶ የሚታወቁት አንዱ እኔ በጣም እንዳልኩት እርስዎ ስመርጥን በምክንያት ዲፕሎማሲ ነው። በጣም ከእኛ ማራቅ፣ ከህልውናችን ማራቅ፣ ከህይወታችን ማራቅ፣ ግን ዲፕሎማሲ ለእያንዳንዳችን ሙያ ብቻ ሳይሆን ቤትም ጭምር የቀረበ ነው ብዬ አስባለሁ። እንደ ሀገር የሀገርን ብሔራዊ ጥቅም ለማስጠበቅ የምንጠቀምበት መሳሪያ ነው። በግድቡ ሂደት ላይ ተቃውሞ የነበራቸው ወገኖች መቃወም ኢትዮጵያውያንና ትውልድ ኢትዮጵያውያን በውጭ ያደረጉት አስተዋጽኦ በጣም ከፍተኛ ነው። ኦፊሻሊ ፔሮል ላይ ያልተመዘገቡ ዲፕሎማት የሚል ስም ያልተሰጣቸው የሌላ ሀገር ኢሚኒቲ የሌላቸው ዲፕሎማቶች ናቸው ነው ሰው ሽርድ ደብቅ በወቅቱም አሁን ለደረሱበት ነገር ህልምም የነበራቸው ፖቴንሻልም እንዳላቸው በደንብ ማስታወስ ይችላለ። ዲፕሎማቶች ብዙ ኒክኔሞች አሉ። ዲፕሎማት ለምሳሌ ውሻ ሲያሳድደው ይላል ቬሪ ጉድ፣ ጥሩ ውሻ ነህ እያለው እያሞገሰው መጨረሻ ዱላ እስኪያገኝ ዱላ ካገኘ ባለ ውሻ ላምታት ማለት ነው። አይን አፋር ነበር ኢትዮጵያ ዲፕሎማሲ ይባላል። ከቅርብ ጊዜ ወዲህ በአምባሳደርነት ደረጃ የተመደቡት ሰዎች ኦልሞስት ከ98 ፐርሰንት በላይ ፕሮፌሽናል ናቸው። የጨርሰንም የማትለወጠው አንገብጽ ሳይ የማይለወጠው የውጭ ጉዳይ ፖሊሲዋና የማይለወጡ የውጭ ጉዳይ ሚኒስትሮቿ የሚል አንድ ርዕስ አለ። አይፒኢ የሚባል ኢንተርናሽናል ፓናል ኦፍ ኤክስፐርትስ ከግብጽ ከኛ ከሱዳንና ከኒውትራል ወገን የተወጣጣ ሁሉ አቋቋመን ያስጠናንበት ሁኔታ ነበር። በዛው ህዳሴ ግድቡ በተመረቀ ማግስት አረብ ሊግ ሰብስበው ይህንን ሲኮንኑ ነበር። ይሄ የግብጽ ያ ፖለቲካ ቤተኛ ነገር አይደለም። ያንቀላፋ ሊሆን ይችላል። ግንግተኛ ምስል ለሰዎቹም ጉርበታቸውን እንደ እግር ኳስ እያጠራቅ ረፍት እየወሰዱ ወደ ጫወታ የሚመለሱበት ሁኔታ ያለው እኔ ከሰዮ ለመግባባት እንደ ህዋ እኮ የሚመጣው ከሀገራችን ነው። እንናንተ እኮ ከአንድ ውሃ ነው የምንጠጣው፣ በደማችን ውስጥ ያለው አንድ አይነት ውሃ ነው አልኩት። በፍጹም አለ። ለምን ነው ይሄው አልኩት፣ ይሄው እኮ ዘጠና በመቶ ከኔ ሀገር የሚመጣው ስለው ወድ ዩ ሚን ገረመው። ባይ ዘ ወይ ጀኑን ነው እንደተረዳው ነው እንጂ ውሸቱ ነው። ዘመን ተለውጧል ነው። እና ከ11 አመት በኋላ ስንገናኝ ብዙ ለውጥ ሀገራት ይለወጣሉ፣ ዲፕሎማሲ ራሱ ይለዋወጣል። በዓለም አቀፍ ግንኙነት ውስጥ አንድ አባባል አለ፤ ቋሚ ጥቅም እንጂ ቋሚ ወዳጅ የለም፣ ቋሚ ጥቅም እንጂ ቋሚ ጠላትም የለም ይላል። ዓለም አቀፍ ግንኙነትን በዚህ ደረጃ ነው ማየት ያለብን። ይህን ደግሞ በደንብ እያየ ነው። በሁለተኛው አለም ጦርነት እርስ በርስ ደም የተቃቡት የአውሮፓ ሀገሮች ዛሬ በአንድ ሳንቲም የሚነግዱ አሉ። ለምሳሌ ጀርመንና እንግሊዝ ማየት ይችላል። በደንብ ብንጠቀም ሪሶርስ አይደለም ችግር። እዚህ እዚህ አካባቢ የሰው ኃይል አይደለም ችግር። እዚህ ነው። በአሜሪካን ሀገር ጦርነት የለም፣ አውሮፓ ውስጥም ጦርነት የለም። ናዳይስ አይደል ሰላም ነው። ግን የጦርፍ መሳሪያ ፋብሪካ ኢንዱስትሪዎች አብዛኞቹ ያሉት የት ነው? እነሱ ጋ አውሮፓና አሜሪካ ፋብሪካዎቹ። ባዙቃ፣ ጥይት፣ ታንክ ያመርታሉ። የት ነው የሚሸጡት? ባዙቃውም ታንኩም የሚሸጠው ምኑ? ድሮኖቹስ እነሱ አይጠቀሙበት? ድሮኖች ሁሉንም የምንፈልገው ማን ነው? ታዳጊ ያገሩት አፍሪካ ውስጥ ነው አዎ ከአፍሪካ ጦርነት ተጠቃሚዎች አይደሉም ወይ ቀንድ አፍሪካ ቀንዳሙ እሱ ነው ከሁሉም አፍሪካ ሀገሮች ትልቅ ትንሽ እንትን ያለበት እዚህ እኛ ባለመታደል ቀንዱ ነው ባይዘወይ ዲፕሎማሲ በዓለም አቀፍ ደረጃ ተሰሚነት ማግኘት ነው ቢባልም ትልቁ የዲፕሎማሲ መሰረቱ በውስጥ ማጠናከር የውስጥ የኢኮኖሚ ጥንካሬ፣ የውስጥ የፖለቲካ ጥንካሬ፣ የውስጥ ወታደራዊ ጥንካሬ፣ የውስጥ አንድነት ያንተን ዲፕሎማቲክ ደረጃ ከፍ ያደርገ። ፈረንጆች የሚሉት አንድ ኢምፕሬሲቭ ሆነ እንትናል ኖ ባዲ ኪክስ ኤ ዴድ ዶግ ይላሉ። የሞተን ውሻ የሚረግጥ የለም፣ እናቱም አይናከስም፣ ጮሁም አያስደነግጥም። ሞቷል። የሻቢያው መንግስት እስካሁን ድረስ የትኛውን ዲፕሎማሲዎችን ውድቅ እያደረገ ይህ መንገድ ምን ያህል ያስኬዳል? እኔ እንደ ትውልድ ፕላን ቢ ምንድን ነው? የኢትዮጵያ ደግሞ ባህር በር ማግኘትና ማደግ ማለት የጎረቤት ሀገሮች እድገት ነው። ይሄ የኤርትራንም ጨምራል ማለት ነው። ስለዚህ የኤርትራ ሕልውናም የኤርትራ እድገትም የኤርትራ ወደፊትም ከዚህ ነገር የተያያዘ ነው። እንደ ሌላው ሁሉ ማንኛውም ጎረቤት ሀገር የእነሱ መጠቀም እኛ መጠቀም ነው። እንግዲህ በዋናነት

የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይህ ዲጂታል ሚዲያው ላይ ያለ ጦርነት ነው።